አሁን ሁል እዚህ ምን ልትሰራ መጣ? ዴቭ ፕሊስ፣ በእናትን አውል ምንም እንዳታደርገው። ምንድን ነው የምትሉ? ሄዱ ይህ ሰውዬ ከወንጀለኛ። አደይ አንቺ፣ ምለዚህ ልጅ መተባበር ጀመርሽ? ለወንጀለኛ መተባበር ጀመርሽ ነው? ለወንጀለኛ አይደለም አተሳሳት ድ አደይና ልዱ ምን እያወራችሁ ነው? ወይስ ነው አልገላችኋለሁ ብሎ አስፈራርታችሁ ነው? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱ ማለት ነው። ውዶች ጊ በጣም አመሰግናለሁ። ሰላሳ ሺህ ደርሰናል። ስለምታበረታቱኝ አይዞሽ ስለምትሉኝ እስከ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ሆኖ አደይ ድራማ በክፍል 56 ይዘላችሁ መጥቻለሁ ማለት ነው። ወደ እትዬ ባለፈው ለማስታወስ ያክል በክፍል 55 ልዱ ታግታ እንደነበረች እንዲሁም ለአደይ ደግሞ አታለው። ልዱ ልትሞት ደርሳለች ነይ ድረሽላት ብሎ ለእሷን ጨምሮ እንዳገታት ነው ያቋረጥ ነው ማለት ነው ልዱ ትዬ ዛሬስ እንደት ነው ይሆን አደይና ለልዱ አምልጠው ይሆን የምልጅላችሁ መጥቻለሁ ማለት ነው እና ልብሳቸው ቀይሮ ብሎ ልብሳቸው ካስቀየራቸው በኋላ ሰውየው የሚገዛቸው ሰውዬ እየመጣ እንደሆነ ነግራቸው ነበር ማለት ነው። ነገራቸው። እነሱ ደግሞ በጣም ፈርተው ነበር። ከዛ በድንገት ስልክ ተደወለበት። ናኦል ስልክ ተደወለበት ስልክ ተደውለበት ተደውለበት እያለ አስደንጋጭ ዜና ሰማ ማለት ነው። ምክንያቱም ለነ አደይ ሽጦ ሊያስወጣት የፈለገው ፍቅረኛው ሞታለች ተብለ ማለት ነው ሞተች ተብሎ በጣም አዘነ ማለት ነው። ዱትዬ እዚ ላይ ደግሞ ዳዊት እየተጨነቀ ማለት ነው። እሄት እሄት እንዳለች ጨንቆኛል ብሎ እየተጨነቀ እሱ በቃ እሄት የፈልጋለው ብሎ እፈልጋለሁ ጭንቅ ጭንቅ እያለኝ ነው ብሎ ዋጥታቸው ሲወጣ ለምለም ደግሞ እኔም እሄዳለሁ፣ እንድፈልጋት እሄዳለሁ ለአደይ ስትል፣ ቤዛ ምናለቻት አንቺ ዕረፊ፣ ተቀመጪ ካልሆነ አንቺ ተረኛው አንቺ ነሽ ምትመኙ አንቺም እትታጌታለሽ ስትላት፣ እሷም ኤላም አዎ ልክ ናት እንደዚህ ስለሆነ አርፈሽ ተቀመጭ ስላት፣ እሳም ትታችሁም ስትወጣ ኤላም ተከትላት ወጣ ማለት ነው ዱጅቴ ተከትላት ስወጣ ባረኩና ቤዛ ቀሩ። ቤዛ ምን አለችው፣ ባርኬ ልምድ ነው የደበረ አለችው። እንደዚህ ብላ እናስክል ቀፈፍ ብላ ስታቅፈው፣ ለሰራተኛ ነው እንደዚህ የምትሆነው? ሰራተኛ ታስራለች፣ ታግታለች ብለ ነው እንደዚህ የምትጨናነቀው? ምን ሆነ ነው? ሰራተኛ ከሄደ እኮ ሰራተኛ ነው የሚመጣው። ልምድ ነው እንደዚህ የምትጨናነቀው አለችው። እሱ ደግሞ ቤዛ አዴኩ ሰራተኛ ብቻ አይደለም፣ እንደ እህቴ እንደ እንደ ፍቅር እህት እኮ ነው ማያት አላት፣ ማለት ነው ውድትዬ። እሷ ደግሞ እየዝተውና ተወውና፣ የእናት የቤት እኮ ልሸጥ ልወርሱት ልወርሱት እየተዘጋጁ ነው። ምንድን ነው ምንድነው ረሳው እንደ አለችው አይ ረስቸው ሳይሆን መጀመሪያ የሰው እናስቀደም ልናስቀድም ብዬ ነው እንጂ አረሳቱ ማላት ማለት ነው። እሷ እንደዚ ብለ ትቷት ስወጣ ይሄ አምላኪ ወይ መቸ ነው ከዚ ከዚ ፋራ የሆነ ልዩ የተገናኘሁበት ቀን ብላ ተነጫናጭት ማለት ነው። ወዶች እሷ ለባሮክ ለገንዘብ ብላ ነው የቀረበችው እንጂ አፍቅራው አይደለም ማለት ነው። እንስ ላይ ደግሞ ናኦል ለአደይና ለልዱ በቃ ነው መሞቷ ከሰማ በኋላ በቃ ነው ሰውዬው ሳይመጣብኝ ኖ ብሎ አስወጣቸው ከቤት ማለት ነው። ልዱ ደግሞ በድንገት እግሬ አሞኛል እኔ መንቀሳቀስ አልችልም ብላ ቆመች ማለት ነው። እሱ አንቺ አትጅ አትንቀሳቀስ ማለት አዎ፣ እኔ እግር እያመመኝ ነው ስትለው፣ እሱ ደግሞ አቅፏት፣ አደይና እሱ ተደግፏት፣ እነሱ ላይ ተደግፋ እየሄዱ እያለ በቃ ሁዶ እኔ በዚህ አድርጌ እሄዳለሁ፣ እዚህ ላይ ይተዋችዋለ እሄዳለሁ ሲል እነሱ ደግሞ ና ከኛ ጋር ሄዳሉት አሉት። እንዴ ከእናንተ ጋር እንዴት ብዬ ነው የሚሄደው ስለው በቃ ምንም አላደረገንም ብለን ዋሽተን እናገራለን አለችው። በቃ እሺ ብለ ተስማማ በሀሳባቸው ማለት ነው። እዚህ ላይ ደግሞ ዳዊት ለብቻው እየተጨነቀ እያለ ባሮክ መጣ ማለት ነው። ባሮክ አይዞህ፣ አትጨናነቅ ብለው እያጽናናው እያለ በድንገት ስልክ ተደወለበት ዳዊት ከብር ጸባ ተደወለበት። እዛ ላይ ይሄ ልዱና አደይ ተገኝተዋል አሉ ሁለት ልጆች እዚ ላይ አሉ ብለው ሲነግሯቸው በጣም ተደስተ ዳዊት። ዳዊት በጣም ደስተኛ ሆነ ለባሮክ ባሮክ ወንድሜ፣ በጣም ደስ ብሎኛል አደይና ልድ እኮ ተገኙ ብሎ ነገረው ማለት ነው። እሱም በጣም ደስ አለው። አዬ ትዕግስት ከደረገ አዬ ብሎ በጣሪያቸው አመሰገኑ ማለት ነው። ለምን ደግሞ እዚህ ላይ እየተጨነቀት፣ አንቺ ለምንድነው ነው እንደዚህ የምትጨነቀው ስላትኤላ። እንዴ ለምንድ ነው አንተ ልዱ ስትጠፋ እንዴት ነው እየተጨነቅ ካልነበረ ለአደይ ሲሆን ነው እንዴ ሞራል የሚጠፋው ስትለው፣ አይ አይደለም አ ልዱ ላይ ተጨንቀን ምንም የጨመረው ነገር ያገኘነው ነገር የለም ብዬ ነው። ምንም ተጨንቀህ ምን የሚፈጠር ነገር ስለሌለ ብዬ ነው አላት ማለት ነው። ከዛ እሷም በቃ ችግር የለውም እሺ ብላ ተስማማት ሀሳቡ ፍቅር ደግሞ ግን እንዴት ነው የልዱና የአደይ እየተጨነቀ ያለ ሄዶ ልዱ አለቻት። ልዱ አሁን እኮ እንደ ትልቅ ሰው እያሰብሽ ይሆናል መዝለል የለ መጨፈር የለ እያለች እየተናገረች እያለ በድንገት ቤዛ መጣቻት። ቤዛ ደግሞ ምናለች፣ አንቺ ለምንድን ነው በእቻሽ የምታወሪው? ስትላት አያገባሽም፣ እኔ መቼ ብቻ የሰዋር አይሰማሽም? አለቻት። አንቺ አሁን የናኦ የናኦ የፍቅርና የልዱና የአደይ መጥፋት የአንቺ እጅ ስላለበት እውነቱ ለባረኩ ለዳዊት ተናገሪ ብላ እያስጨነቀታት እያለ በእንግዳ ባረኩ መጣ። ባረኩ መጥቶ በጣም ደስ ብሎት አደይና ልዱ እኮ ተገኙ እንጂ ቤት ቡና አፍሎ ቦት ሞቅ ሙቅ አድርጎት እየመጥኩ ነው ስላት፣ እንደ እንደተገኙ አለች ደስተኛ ለሆነችን ፍቅር። ከዛ ደግሞ እና ለምንድን ነው ሰራተኛ እየመጣች እያለ እኔ የምሰራ አለ ተከላከለ ቋንቋ እ አንቺ ሰት አደለሽ እንዴ? የአደ ስራ አንቺ ብትሰሪ ምን ችግር አለው? ሁላችሁ ሰቶች አደላችሁ አላቸው፣ ማለት ነው። እና እነዚህ ካለ በኋላ እምቢ ስትል ቤዛ እኔ እሰራዋለሁ አለች፣ ዋሽታ እኮ ነው። ከዛ እሱም እሺ፣ አመሰግናለሁ የእኔ ፍቅር ብሏት ሲሄድ ይሄ ወንድምሽ ግን ጠና አለ። በጠናም ነው ግን የሰራተኛ ስራ ለእኔ ስሪ የሚለኝ አለቻት። ወንድሜማ ድርድር የለም ዝም በይ አለቻት፣ ማለት ነው እሷም ወደዚህ እንደዚ ስትላት ማለት ነው። በድንገት መጡ፣ አደይና ልዱ መጡ ማለት ነው። ዳዊት በጣም ደስ ብሎት ፍቅረኛውም እህቱም ባንዴ አጥታቸው ስለነበረ መጡ ማለት ነው። በድንገት ወደ በጣም ደስ አለው። በጣም ደስ ብሎት እያለ ልዱ ያልታሰበ ነገር ተናገረች ለናኦል ሊመቱት ስሉት ባረኩና ዳዊት እሷ ደግሞ ተው እንዳትመቱት፣ ምንም ያደረገኝ የለም ማለች። ምክንያቱ ከናኦል ፍቅር ሳይዛት አይቀርም ማለት ነው ውዶች የኔ። እንድጠረጠርኩት ከሆነ እና ምንም ያደረገኝ ነገር የለም። ስለዚህ ራሴ ነኝ የጠፋሁት፣ ጠፍቼ ውጭ ላይ ሲያገኘኝ እሱ ነው ይዞኝ ወደ ቤቱ ይሄደው እንጂ ምንም አላደረገኝም ብላ ዋሽታ ተናገረች። አደይም ጨምራ እንደዚህ ብላ ተናገረ። አደይም እንደዛ ብላ ስትናገር ባሮክ ተናደደ። እንዴ በጣናች ነው አደይ፣ በጣናች ነው ያው እኮ ወንጀለኛ ሰው ነው። ለምን ትከራከርለታለሽ ያለሽ ብሎ ተቆጣት። ለሌዶም ዳዊት እንደዛ ተቆጣት ማለት ነው። አዎ እራሴን የጠፋሁት እንጂ ምንም ያደረገኝ ነገር የለም ማለት። አደይም በቃ ባረኮ ይቀርታ የፍቅረኛው ሀዘን ሳይቀጠመው ትንል ትንሽ ጊዜ ዝላይ ይቆኝ ስትለው አንቺ አደይ፣ ለምንድነው እንደዚህ የምትሆኝ? ለወንጀለኛ እንደዚህ ከሱ ጋር ጠበቃ ትሆኛለሽ እንዲ አላት። በዛ ቀበል ብላ ምናለች፣ እናንተ ለምን እውነቱን ትናገሩ ወይስ እገድላችኋለሁ ብሎ አስፈራርታችሁ ነው አላት፣ ማለት አለቻቸው ማለት ነው። ዳዊትም አው ልክናት፣ ቤዛ እንደዛ ብሎ አስፈራራችሁ ንገሩኝ፣ ብሎ አንቆ አስወጣው ማለት ነው። አንቆ መጥቶ ወደ ውጭ ገፈተረው ማለት ነው ውዶቼ። እንዴ ናኦ ልትሄድ ነው ልትሄድ ነው አለች ልዱ። አንቺ ፍቅር መጣች አንቺ ደግሞ ልክ ከዚህኛው ግንሽ ትናገር ያለች እንዴ፣ ያደረገች ነገር ግልጽ አድርጋችሁ ተናገሩ አለች። ፍቅር አንቺ ዝም በይ፣ እኔ ላይ ያደረግሽው ነገር ሁሉም ነገር ሰምቻለሁ ብላ አዴ መለሰችላት ማለት ነው። ውዶቼ በክፍል አምሳ ስድስት እስከምንገናኝ ላይክ ና ሳብስክራይብ ያደረጋችሁ ቤተሰቡ ነው ውዶቼ በጣም ወዳችኋለሁ። ባይ ባይ። መልካም